ተመልከቱት አስፓልቱ ላይ እንዴት እንደወደቀ። ይሄ የምነግራችሁ ታሪክ እጅግ የሚያሳዝን እና በፊላደልፊያ በኢትዮጵያዊቷ ላይ የደረሰ ነው። አስፓልቱ ላይ የወደቀውን የምሳቃ ተመልከቱትም፣ ጫማዋንም እዩትም። እነዚህ የአንዲት እናት የአንዲት ሰራተኛ ንብረቶች ሐሙስ ከሌሊቱ አራት ሰዓት ላይ በፊላደልፊያ ዩኒቨርሲቲ ሲቲም በ33ተኛና ማርኬት ስትሬት አስፋልት ላይ ተመታትነው ቀርተዋል በዙሪያቸው የሚያብረቀርቁት የፖሊስ መኪና መብራቶች የአንዲት ኢትዮጵያዊትን ሴት ሕይወት በድንገት መቀጠፍ ይመሰክራሉ። የእነዚህ ንብረቶች ባለቤት መዓዛ ብራውን ትባላለች። የአርባ ስምንት አመቷ መዓዛ የደቡብ ፊላደልፊያ ነዋሪ ናት። እንደ ማንኛውም ቀን ከሌሊቱ አራት ሰዓት ከሥራ ባልደረቦቿ ጋር በመሆን ወደ ስራ ቦቷ በእግሯ ትጓዝ ነበር። ከዛም በአንድ ቅጽበት ሁሉም ነገር ተለወጠ። ፖሊስ እንደገለጸው ብርማ ቀለም ያለው ክራይስለር 300 ሴዳን መኪናም የሌሊቱን ጸጥታ ጥሶ ቀይ መብራቱን ችላ ብሎ በፍጥነት እየበረረ መጣ አብሮት ይጓዙ የነበሩት ባልደረቦቿን አልፎም መዓዛን ነጥሎ ገጫት አብሮት የነበሩት ጓደኞቿ በድንጋጤ በቆሙበት ቅጽበት አሽከርካሪው ፍጥነትን አልቀነሰም ለአፍታም እንኳን አላቆመም መዓዛን አስፋልቱ ላይ እንደተወ በማርኬት ስትሬት ወደ ምስራቅ አቅጣጫ ከአይን ተሰወረ የአደጋ ጊዜ ሰራተኛዎች በፍጥነት ደርሰው ወደ ሆስፒታል ቢያደርሷትም የኢትዮጵያዊቷ መዓዛ ብራውን ሕይወት ሊተርፍ አልቻለም። ፖሊስ ወዲያው ሆኖ ፍለጋ ጀመረ። ብዙም ሳይቆይ ግጭቱ ከደረሰበት ቦታ ጥቂት ብሎኮች ራቅ ብሎ በ34ተኛና ሬስ ስትሪት የአክላስተር መኪና ተጥሎ ተገኘ። የሰሌዳ ቁጥር አልነበረውም። የግራ የፊት መከላከያው የቅጽበቱን ግጭት አሻራ ይዞ ተሰባብሯል። ፖሊስ በመኪናው ምዝገባ አድራሻ ቢሄድም ቤቱ ባዶ ነበረም። አሽከርካሪው እስከዚህ ሰዓት ድረስ አልተገኘም። ይህ አሰቃቂ አደጋ የተከሰተው የድሬክሰል ዩኒቨርሲቲ ተማሪዎች በሚርመሰመሱበት ከሰላሳኛ ስትሪት የባቡር ጣቢያ ሁለት ብሎኮች ርቀት ላይ ነው። የዩኒቨርሲቲ ተማሪዎችን ከዚያ አካባቢ እንዲርቁም ማስጠንቂያ ሰጥቷል። ለሲቢኤስ ኒውስ አስተያየታቸው የሰጡ ተማሪዎች እንደሚሉት በአካባቢ ያለው የመኪኖች ፍጥነት የእለት የዕለትተዕለት ስጋታቸው እንደሆነ ይናገራሉ። ኖ ጆፌ የተባለ የድሬክሰል ተማሪ እዚህ አካባቢ መንገድ ሲሻገር ሰዎች ትኩረት ባለመስጣቸው ለትንሽ የተረፍኩባቸው ብዙ አጋጣሚዎች አሉ ብሏል። በጣም ያሳዝናል። ለዚህ ሴትና ለቤተሰቦቿ ከልቤ አዘኛለሁ። ከተማዋ እነዚህን አደጋዎች ለማስቆም መፍትሄ ልታገኝ ይገባል ሲል ተናግሯል። ለጊዜው ግን መዓዛ ብራውን ስራዋ አልደረ አልደረሰችም። ያልተከፈተው ምስዋና፣ አንደኛው ጫማዋ የአንድ አሽከርካሪ የቅጽበት ግድየለሽነት ስለፈጠረው ዘላለማዊ ህመም ምስክር ሆነው አስፓልቱ ላይ ቀርተዋል። ለብሲማል ይስጥልን። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልን። ሁሉ ሰላም። እንደሰማችሁት እንግዲህ በጣም በሚያሳዝን ሁኔታ እህታችን ማዛ እንግዲህ በስደት ላይ ህይወቷ አልፎ እንደዚህ ጫማዋ አንድ ቦታ የምሳቀው አንድ ቦታ የሻይ ብርጭቆ አንድ ቦታ ወድቆ ተገኝቷል ማለት ነው። ህይወት እንደዚህ ናት። በስደት ላይ በመኪና አደጋ ህይወቷ አልፏል። በጣም በሚያሳዝን ሁኔታ እስካሁን ሰውየውና ና መኪናው እንዳልተያዙ ነው የተገለጸው ማለት ነው። ከባድ ነው፣ ምናክል ጭካኔ እንዳለ አገራችን ላይ ኢትዮጵያን በሙሉ በየሄዱበት ቦታ በቃ ህይወት እንደዚህ ማለፍ ነው ና ያውም በስደት በጣም ነው የሚያሳዝነው። እንግዲህ ለቤተሰብ መጽናናትን እያደልንልን ለቤት ለሞቱትም ነፍስ ይማር። ሰው እንደዚህ ጫሙ አንድ ቦታ፣ ምሳቁ አንድ ቦታ፣ ሁሉ ነገሩ አንድ ቦታ ተበታትኖ ሲታይ እንግዲህ ሰው ሌላ ነገር ሊገምት ይችላል ማለት የወደቀ ላይ ይመስል ይችላል። ግን ወድቆ ሳይሆን የእሷ ህይወት አልፎ ነው። ቆጥረችውንም ሳት በላ ማለት ነው። እና በጣም ነው የሚያሳዝን፣ በጣም ልብ የሚሰብር ሁኔታ ነው ማለት ነው። እግዚአብሔር ነፍሷን ባጸደ ገነት ያኑረው። ለቤተሰብም መጽናናትን ያድል። በጣም ይከብዳል ማለት ነው። ከምር በጣም የሚያሳዝን አስቡ። ሰው እንደ ወጣ እንደዚህ ሲቀር እንደ ወጣ የወጣበት ቦታ ረብስ በጣም ነው የሚከብድ። ጣሪ ወጥቶ ከመቅረት ይጠብቀን፣ ከድንገተኛ አደጋ እግዚአብሔር አምላክ ይጠብቀን ሁላችንም። የእውነት ሰው ያለመበት ያስበበት ቦታ ደርሼ እመልሳለሁ ሲል እደዚህ በድንገት ህይወቱ አልፎ መስማት በጣም ልብ የሚሰብር ነው ማለት ነው። ያውም ለስራ ወጥቶ በድንገተኛ አደጋ። እንዲሁም ደግሞ እቺ በፎቶ ላይ የምታዩት ማለት ነው እህታችን ላስገባላችሁ። እስኪ እቺ በፎቶ ላይ የምታዩት እንግዲህ እህታችን ቤቴሌም ትላንትና የትውልዷ እንግዲህ አሩሲ ሻሸመኔ አካባቢ እንደሆነ ተነግሯል። ቴክቶከር የነበረች እህታችን ሲሆን በድንገተኛ ምን እንደሆነች ሳይታወቅ ማለት ነው አስፋልት ላይ ወድቃ ህይወቷ አልፎ አዲስ አበባ ውስጥ ተገኝታለች። ቤተሰቦቿን አፋልጉኝ ሲሉ በጉርሻ ፔጅም በተለያዩ ፔጅም ተለቋል ማለት ነው። ትውልዷ አሮሲ እንደሆነ ስትናገር ነበረ። በድንገት ያማታል በጎ አድራጊዎች ከመንገድ ላይ አንስተው ሆስፒታል ይወስዷታል። ሆስፒታል ከገባች በኋላ ግን ልትተርፍ አልቻለችም። ህይወቷ አልፎ አስክሬኗ በ ሚኒሊክ ሆስፒታል እንደሚገኝ ተናግረዋል። እንዲሁም ወዳጅ ዘመድ፣ ቤተሰብ የሆናችሁ ሰዎች አለን በሉና ደውሉልን ሲሉ ድምጻችሁን አሰሙ፣ የእሷ ቤተሰብ የምታቋት ቤቲ፣ የቤቲ ቤተሰቦች ሲሉ እንግዲህ እየተናገሩ ነው ያሉት። የሰው ልጅ በሰላም ወጥቶ ከቤት እንደዚህ በሰላም መመለስ ሊኖር ላይኖርም ይችላል። በዚች ለቀረችን እድሜ ምን አለ ፈጣሪ ሆይ መልካም ነገር እንድንሰራ ልቦናችንን ብሰጠን ብዬ አሰብኩኝን የእውነት ከእለት እለት በተለይ በወጣንበት እንደዚህ የምንቀረው በድንገት እንደዚህ ቅጽፍ የምንልበት ነገር በጣም ያሳዝናል። ሰው ልጅ ታሞ ሲሞት የሆነ ነገር ሆኖ ሲሞት ምንም ማለት አይደለም። ግን እንደዚህ እንደ ወጡ ቅረት ሲባል በጣም ልብ ይሰብራል። የእውነት በሰላም ወጥቶ ለስራ ወጥቶ ሳይመለስ መቅረት። እችም ምህታችን እንግዲህ ሁለቱም አንድ አይነት አሟሟት ነው የሞቱት ያችም ለስራ ምሳዋን ቋጥራ በወጣችበት ነው። በመኪና አደጋ ህይወቷ አለፈ። ይችም ደግሞ ከሻሸመኔ ነው። እንግዲህ ትውልዱ አዲስ አበባ መርካቶ አካባቢ ነው። እዛ ቦታ ላይ ወድቃ ራሱ አንስታ ነው የተገኘችው። ከዛም አንስተው ሆስፒታል አስገባት፣ ህይወቷ አለፈ። ትውልድና ቤተሰብ እንደተናገረችው ሻሸመኔ ነው። አሩሲኒ ብላ ይህን ተናግራለች። ከዚህ ውጭ ሌላ ነገር አልተናገረችም እና የምታውቋት እባካችሁ ሲሉ ሰምተናል አስቸኳይ ነው እንግዲህ፣ አስክሬኗ ስላለበታችሁ በምታዩት ስልክ አለ ማለት ነው። በስልክ ቁጥር እየደወላችሁ የምታቋት ካላችሁ ለቤተሰብ አስክሬን እንኳን እንዲደርስ ቤተሰቡ መጥተው አስክሬኗን እንዲረከቡ ሁላችሁም ድምጽ ሆኖ ማለት ነው ሼርና ላይክ አድርጉት። በጣም ያሳዝናል። ፈጣሪዎይ ከድንገተኛ ሞታን ተጠብቀን፣ የእውነት ንስሐ ገብተን መሞት ዓለም ነው። በአሁኑ ሰዓት ላይ ታሞ መሞት ዓለም ነው። እቤት ውስጥ መሞት ዓለም ነው። በድንገት ውጥት ብሎ ውጥት ብሎ መቅረት ብዙ ነገር ብዙ ጉዳት አለው። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ ይጠብቀን። በጣም ነው የሚያሳዝን፣ ቅስም ይሰብራል። የምንሰማው ሰማው ነገር፣ የምናየው ነገር በአሁኑ ሰዓት ላይ ለዚችም ህይወት ህይወት ብለን ደግሞ እንባላለን። ለዚችም ኑሮ ኑሮ ብለን እንባላለን። አሁን ትላንትና ሰባት ሰዎች ከአንድ ቤት የሞቱት እንግዲህ መረጃው ምንድን ነው ይወጣ መስላችሁ? የወንድም የው ሚስት ምግቡን እንደመረዘችው ና ጥል ስለሆነች ወንድማማቾች ተጣልተው አንድ ወንድም እስር ቤት እንዳለ ነው የተነገረ። አንድ ወንድም እስር ቤት አለ፣ የእሱ ሚስት ናት ይህንን ነገር ያደረገችው። እንዲሁም አስር ሰዎች በቁጥጥር ስር ውለዋሉ፣ በዚህ ጉዳይ ማለት ነው። እንግዲህ ሰባት ሰው በአንድ ቤት አባት ከስድስት ልጆቹ ጋር ህይወቱ ሲያልፍ፣ እናት ሆስፒታል ነው ያለችው፣ ሞትና ሽረት መካከል ላይ እንግዲህ